ዛሬ የምንነግረው ታሪክ ከማንኛውም አምላክ በላይ እግዚአብሔርን ለመምሰል የማይፈሩ ሦስት ወጣቶች ስለ ነው። ንጉሥ ናቡከደነጾር የወርቅ ሐውልት ሠራና በባቢሎን የሚኖሩ ሁሉ ለእርሱ እንዲሰግዱ አዘዘ። እምቢ የሚል ማንኛውም ሰው በሚንበለበል እቶን ውስጥ ይጣላል። ነገር ግን ሦስት ታማኝ ሰዎች ሲድራቅ፣ ሚሳቅ እና አብደናጎ እግዚአብሔርን በጣም ስለወደዱ ጣቦትን ማምለክ አልቻሉም። ሙዚቃው ሲሰማ ሁሉም ለሐውልቱ ሰገዱ፣ እነርሱ ግን ቆሙ። አንዳንድ ቀናተኛ ባለስልጣናት ወደ ንጉሥ ሮጡ። ግርማዊነትህ አማልክትህን የማያመልኩ ሦስት ሰዎች አሉ። ናቡከደነጾር በጣም ተቆጣ። ጠርቶም እንዲህ አላቸው። አሁንም እንግዲህ ለምስሉ ስገዱ፣ ወይም በእሳት እቶን ውስጥ እጥላችኋለሁ አለ። እንግዲህ ከእጄ ሊያድናችሁ የሚችል አምላክ ማን ነው? ሦስቱ ግን በድፍረት እንዲህ ሲሉ መለሱ። ንጉሥ ናቡከደነጾር ሆይ ለአማልክትህ አንሰግድም። አምላካችን ሊያድነን ይችላል፣ ባያድነንም እንኳን አሁንም አማልክትህን አናመልክም አሉ። ንጉሥ በጣም ስለተናደደ እሳቱን ሰባት እጥፍ እንዲያቃጥል አዘዘ። ጠንካራ ወታደሮቹ ሦስቱን ወጣቶች አስረው ወደ እሳቱ ወረወሯቸው። እሳቱ በጣም ኃይለኛ ከመሆኑ የተነሳ የወረወሯቸውን ወታደሮች ገደላቸው። በድንገት ንጉሥ ተነሳና በፍርሃት እንዲህ ሲል ጮኸ። ሦስት ሰዎችን ወደ እሳት ጥለናቸው አልነበረምን? ምንም ጉዳት ሳይደርስባቸው አራት ሰዎች ሲዞሩ አያሉ፣ አራተኛውም የአምላክ ልጅ ይመስላል። እግዚአብሔር ራሱ ከነርሱ ጋር ወደ እሳት ገባ። ናቡከደነጾርም ከእሳቱ እንዲወጡ ጠራቸው። በራሳቸው ላይ አንድም ጸጉር አልተቃጠለም፣ ልብሳቸው ጭስጭስ እንኳን አይሸተትም ነበር። ንጉሥም እንዲህ ሲል አወጅ የሲድራቅ የሚሳቅና የአብደናጎ አምላክ ይባረክ። እንደዚህ የሚያድን ሌላ አምላክ የለም። ለእግዚአብሔር ስትቆም እርሱ ከአንተ ጋር ይቆማል። በጣም በሚያቃጥል እሳት ውስጥ እንኳን እሱ ከእርሰው አጠገብ ነው። ይህንን ታሪክ ከወደዱት ተጨማሪ የመጽሐፍ ቅዱስ ታሪኮችን ለማግኘት ላይክ እና ሰብስክራይብ ያድርጉ።